ሰላም ሰላም የቻናል የቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ በሌላ ቪዲዮ ተመልሻለሁ። አማርኛ ፊደል አጻጻፍና ማንበብ ከሀ ፊደል እስከ ረ ፊደል ድረስ ነው ጀላሽ የመጣው ማለት ነው ዛሬ። እነዚህ ፊደሎች ከመጀመሪያ እስከ መጨረሻ፣ ከመጨረሻ ወደ መጀመሪያ ፊደሎችን በደንብ አርገን እየቆጠርና በቪዲዮሎች ተራ ደግሞ ቃል መስረቻ አለው አጭራጭር በሶስት ፊደሎች እነሱን ማብረን እናነባለን። በተለይ ጀማሪ ሀ ብላችሁ የሚጀምሩ ተማሪዎች የቪዲዮ ለእናንተ ነው። ቪዲዮውን ላይክ አዲስ ሲሆናችሁ ደግሞ ሰብስክራይብ እያረጋችሁ ለጓደኞቻችሁን ሊደር ሸር እያደረጋችሁ ተከታተሉ እስከ መጨረሻው ድረስ። ቀጥታ ወደ ፊደሉ ማንበብ እገባለሁ። መልካም ቆይታ ይሆንላችሁ። ቀጥታ አነባለሁ ማለት ነው። እሺ፣ ተመልሻለሁኝ ከዚህ ጋር አማርኛ ፊደል አጻጻፍና ማንበብ ይለን ይው ከፊደሎች እንጽፍ ያለው ማለት ነው። ወደዚህ እንቆጥራለን። እሺ፣ መጀመሪያ የአማርኛ መጀመሪያ ፊደል ሀ ነው የምትባለው እና ይች ነች። ሀ ሁ፣ ሂ፣ ሀ፣ ሄ፣ ህ፣ ሆ ትላለች ከዛ ለመጀመሪያው መጀመሪያው ደግሞ ስንቆጥረው ነው ፊደሉ የምንይዘው። እናንተ አሁን ወደዚህ ሃሁ ሂ ሃ ሂ ህ ሆ ብሎ መቆጠር ቀላል ነው። ወደዚህ ከቆጠራችሁ ግን የፊደሎችን ቅጥላት ታውቃላችሁ። እና ወደዚህ ደግሞ አብረን እንቆጥራለን። አብራችሁ ከኔ ጋር ትቆጥራላችሁ። ሆ ህ ሄ ሃ ሂ ሁ ሃ ይላማ ነው። ልክ እንደኔ ከቆጠራችሁ ትይዙታላችሁ። ሆ ህ ሄ ሃ ሂ ሁ ሀ ታላላችሁ ማለት ነው። እና እንደዚህ ከቆጠራችሁ የሂደጎች ሁለተኛዋ ቅጥላት ነው ያላት፣ ሶስተኛዋ ከግሯ ሸፋፋናት፣ አራተኛዋም እንደዚህ ነው የተጻፈችው። አምስተኛዋ ደግሞ ቀለበት አላት። ስድስተኛዋ ከዚህ ከናቷ ላይ ዝግዛግ አላት ማለት ነው። የመጨረሻዋ ቀለበት አላት። ይህ ቅጥላታቸውና ድምፃቸውን በስነ ሥርዓት ከዚህ ከመጨረሻ ወደ መጀመሪያው ከቆጠራችሁ በደምብ ትይዞታላችሁ ማለት ነው። እሺ ቀጥላ ከሀ ቀጥላ ደግሞ ለ ነው የምትባለው። ስለዚህ ለ ሉ ሊ ላ ሌ ል ሎ። ይኸው አሁን ወደዚህ ከመጀመሪያ ወደ መጨረሻ ውስጥ ቆጥሮት ይቀላል ምክንያቱም ዝሞ ማናምናው ስለሆነ ማለት ነው። ወደዚህ መቁጠር ነው ከባዱ እና እዚህ ጋር አብራችሁ ፈደቃ ትቆጥራላችሁ ሎ ል ሌ ላ ሊ ሉ ለ ብላችሁ ከቆጠራችሁት፣ በደብ ደብ ሲሉት ሎ ል ሌ ላ ሊ ሉ ለ እንደዚህ ከቆጠራችሁት ማንበብ ይሄኛውን ለማንበብ በጣም ነው የሚቀላችሁ ማለት ነው። እሺ ቀጥላ መናት ከለቀጥላ ሀ ፊደል ሀመር ኳለች ግን ይችኛው ሀ ስላለች ያችን አልጻፏትም እና ቀጥላ የጻፏት መን ነው። መ ሙ ሚ ማ ሜ ም ሞ እሺ፣ ወደዛ እንቆጠረ ደግሞ ሞ ም ሜ ማ ሚ ሙ መ ደግመዋለው ሞ ም ሜ ማ ሚ ሙ መ M ይላል ማለት ነው። ልክ እንደዚህ ቁጥራቸው እና ቅጥላቸውን መለየት የድምፃቸውን ደግሞ በዛው መለየት ነው። ቀጥላት ሰ ፊደል ነች። ሰ ሱ ሲ ሳ ሴ ስ ሶ እሺ ሶ ስ ሴ ሳ ሲ ሱ ሰ ይላን ማነው። ደግመዋለሁ ሶ ስ ሴ ሳ ሲ ሱ ሰ ይላን ማለት ነው። ልክ እንደዚህ ከያዛችሁት ኖርማል ነው። በመጨረሻ እረ እሩ እሪ እራ እሬ እር ሮ ኦኬ፣ ከዛ ሮ እር እሬ ራ እሪ ሩ እረ ለድጋማው ሮ እር እሬ ራ እሪ ሩ እረ በእንደዚህ በእንደዚህ ስታይል ከነበባችሁት በደንብ ነው የሚገባችሁና ሁሌም እንደዚህ ብትቆጥሩት በጣም ምርጥዬ ነው። እና ወደዚህ ወደ ግድም ወደ ግድም ቀላል ነው። ወደዚህ ስትቆጥሩት ግን ድምፁን በደንብ ተለዩታላቸው። ከዚያ ቃል ምስረታውን ለምሳሌ ጫጭር ቃሎችን ለማንበብ ይቀላቸዋል። ምክንያቱም የፊደሎችን ድምፅ ጠረት አድርጋችሁ ስለምታውቁት ማለት ነው። እና ቀጠላታቸውን መለየትና ድምፁን ማወቅ ነው ዋናው ዋናው ታርጌቱ፣ አማርኛ ለማወቅ አቋጣጥራቸው ይመስላል። ስለዚህ በፊደሎቹ በፊደሎቹ ተራ ደግሞ ቃል መስረቻ አለው። ቃሉን ደግሞ አብረን እናነባለን። እሺ በሀ ፊደል ተራ ሀ ሳ ብ ሀ ሳ ብ። ሀ ፊደል የሰ ፊደል አራተኛዋ ናት፣ ሳ የበ ስድስተኛው። በአንድ ላይ ሀ ሳብ፣ ሀሳብ። ቀጥሎ ደግሞ ሀ ገ ር ሀገር። ሀሳብ፣ ሀገር መጀመሪያው ሐሳብ ከዚያ ሀገር፣ መጀመሪያ ሃን ፊደል እየተጠቀሙ ማለት ነው። በለፊደል ፊደል ተራ ደግሞ ለ መደ ለመደ። ለፊደል የመ ይችናት የለ ይችናት በአንድ ላይ ለእና መ ከዚያ አደ ለመደ፣ ለመደ ቀጥሮ ደግሞ ለ ውጥ ለ የወፊደል ስድስተኛ ውጥ በአንድ ላይ ለውጥ ለውጥ ለውጥ ይላል። ለውጥ ለመደ ለውጥ ብዬ በለተራ ለለን እየተጠቀሙ መጀመሪያ መሰረት ማን ነው። ለመደና ለውጥ ለመደ ለውጥ ከዛ በመፊደል ተራ ደግሞ መከረ መከረ መከረ መከረ መከረ መፊደል ከና አረፊደል ከመሃል ካለች መይች ነች። ረ ደግሞ ይች ናት። መሀል ላይ ከፊደል ናት በአንድ ላይ መከረ። በመጨረሻ መ ቶ መፊደል ቶ የተፊደል ቶ መጨረሻዋ መቶ መቶ ተብሎ ሲጻፍ እንደዚህ ነው። መቶ መቶ መከረ መቶ ብዬን መሰረት ማለት ነው። ቃል በሰፊደል ተራ ደግሞ ሰቀለ ሰቀለ ሰቀለ ሰቀለ ሰፊደል ቀፊደል ለፊደል ሰ ይች ናት። ይኸው ለደግሞ ይች ነች። ቀፊደል ደግሞ ይች መሃለኛዋ ማ ነው። ሰቀለ የመጀመሪያ የመጀመሪያ ናቸው። ቀጥሎ ሰላም ሰላም። ይህ የሰላም ታ መቀያየሪያ ነው። ሰላም ሰላም ብላችሁ ስትጽፉ ሰላም ልክ እንደዚህ ነው። ሁለት ሰፊደሎች አሉ። በዛችኛዋ መጻፍ ይቻላል፣ በዚችም መጻፍ ይቻላል። ምክንያቱም ሰሰ ሁሉም ሰ ናቸው ተመሳሳይ ድምፅ ስላለው ማለት ነው ስለዚህ ሰቀለ ሰላም ብዬ በሰተራ መሰረቱ ማለት ነው። በመጨረሻ በረ ፊደል ተራ ረፈደ ረፈደ ረፈደ ረፈደ ረፊደል፣ ፈፊደል እና ደፊደል በአንድ ላይ ረፈደ ብዬ መሰረቱ። ከዚያ ወረዳ አራተኛ ፊደል ዳ፣ ደ፣ ዱ፣ ዲ፣ ዳ፣ ወረዳ ወረዳ። እሺ፣ የመጀመሪያው ረፈደ ቀጥሎ ያለው ወረዳ ረፈደ ወረዳ ብዬ መሰረቱ ማለት ነው። በረፊደል ተራ ረፈደ እና ወረዳ ብዬ መሰረቱ። ቃሎች እነዚህን ይመስላሉ፣ ፊደሎቹ ደግሞ እነዚህን ይመስላሉ ማ ነው። በተለይ ጀማሪ የሆናችሁ ተማሪዎች ልክ እንደ እነዚህ አይነቱ ቪዲዮዎችን እየተከታተላችሁ ዩቱብ ላይ እራሳችሁን ማጠናከር አማርኛ ማንበብ ትችላላችሁ ማለት ነው። ተከታተሉ ቪዲዮውን ሳታቆራረጡ ተከታተሉ ትማራላችሁ። ለበለጠ ግን ከዚህ ጋር ባስቀመጡ ስልክ ደውሉልን በግል እያስጠናን እያስተማርን እንገኛለን በቶሎ ማወቅ ከፈለጉ ሀይበሉን በቴሌግራም በዋትሳፕ በኢሞ እናንተ በሚመቻች ፕላትፎርም እናስጠናችኋለን ሀይበሉን እንመልሳለን ማለት ነው ከዚያ ውጭ ዩቲዩብ ላይ የምንለቀውን እየተከታተላችሁ ማጥናት መማር ትችላላችሁ ማለት ነው የዛሬ ቪዲዮ ይህን ይመስላል በሌላ ቪዲዮ ተመልሼ እስከምመጣ ሰላም ሁኑ ቻው